ሰላም ሰላም ጤና ይስጥልኝ ውድ እና የተከበራችሁ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ መንታ መንገድ ድራማ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ኖህ ስራ ላይ ሆኖ ኢዛትና እንዲሁም ደግሞ ቢኒያም ወደ እሱ ጋር ይቀርባሉ። ኢዛትና ኖህ ሰላምታ ከተለዋወጡ በኋላ ኢዛትም ኖህን ያናግረዋል። እታውቃለ አይደል? ወንድሜቻን ከዚህ ሀገር ለቆ ሄዷል። ሁሉን ነገር ለእኔ አስረክቦኝ ሄዷል። ስለዚህ ከዚህ በኋላ እኔ እናንተ ብቻንም ማለት ነው በስራ የምንገናኘው እያለ ኢዛት ይናገራል። ኖህም ይናገራል። እንደዛ ነው የሚሆነው ማለት ነው እንግዲህ። ይገርማል። ኢዛት አንተም ወንግ ወንድምቻንም ቢሆን በተፈጠረው ነገር አልተናደድኩም እኔም ደስተኛ ነኝ ይኸውልህ እያለ ኢዛት ይናገራል። ሁለቱ በተፋጠጡበት ቢንያም በቀኝና በግራ ያሉትን ይመለከታል። ይገርማል ግን ይኸውልህ። ኢዛት ትንሽ ዘና ያልክ ትመስላለህ። ጥሩ ስሜት ላይ ነው ያለው ያ ቢጫ ጸጉር፣ እንግዲህ ጥሎ ሄዷል፣ እያንዳንዱን ነገር፣ ድርጅቱን፣ ፋብሪካውን። ለዛ ነው አይደለ ያልከው። እንደዛ ብለ ባትጨናነቅ ደስ ይለኛል። ይወለ ሁሉም ነገር ቦታ ቦታውን የያዘው፣ የሚመጥን የሚመጥነውን ቦታ ይዟል። ታውቃለህ አደለ፣ ይገባ ነበር ይሄ ቦታ በዚህ መልኩ ነው የሚቀጥለው እንግዲህ ኖህ ይገርማል አንድ ነገር ግን በግልጽ ነገር አለው። ምንም የሚቀጥል ነገር አይኖርም እያለ ኖህ ይናገራል ይመስለኛል ኢዛት አንተ ንግስት የሆንክ ይመስልሃል ንጉሱ ስለወደቀ ነገር ግን በፍጹም አይሆንም ግን አሸንጓሊት መቼም ቢሆን አሸንጓሊትነቱን አይተውም ፈላስፋው ለተናገርከው ነገር አመሰግናለሁ እያለ ይዛት ይናገራል እኔ ግን ንጉስ መሆኔን ለአንተ ለማረጋገጥ ምን ላደርግልህ ቆይ ነገር ኖህ ምንም ነገር አያስፈልግም። በፍጹም ምንም ነገር አያስፈልግም። ራሱ ህይወት ይፈትናል። የዛን ጊዜ ማንነት በደንብ ይገለጣል። ይዛት እዚህ ደግሞ ሁለታችሁም ተገትራችሁ ከምትቆዩ ሻይ ወይም ደግሞ ቡና ልጋብዛችሁ እችላለሁ እያለ ኖህ ይናገራል። ከዚህ በተጨማሪ ጊዜ የለኝም፣ እንደናንተ ጊዜ የለኝም፣ ስብሰባ አለብኝ፣ ልሄድ ነው። ከፈለጋችሁኝ ግን በኋላ ማግኘት ትችላላችሁ እኔን ቢንያሚን እየተመለከተ ኖህን ፈገግ ይላል ቢንያሚን እታውቃለህ፣ አጨብጫቢነት ለአንተ ሁል ጊዜም ቢሆን ትክክለኛ ቦታ ነው። በዚሁ ቀጥልበት፣ በእውነት ይስማማል። ሌላ ስራ መቼም አችልም አንተ ብሎ ተናግሮ ኖህም ይሄዳል። ቢንያሚን ፈገግ እያለ ይዛት ጋር ቀረብ ብሎ ታውቃለህ፣ የታክሲን ተከታይ መሆኑን ረስቶታል። ለሱ የሚያጨበጭበው እሱ ነው። የባስ ብሎ ተገልብጦ እኔን አጨብጫቢ ይለኛል። ወይ ፈጣሪ ወይ! ለማንኛውም ይዛት ሻይ ወይም ደግሞ ቡና እንዘዝ። ቢንያሚን የባስ አታበሳጨኝ። በሌላ በኩል ሜሊክ የተወሰነ ከተረጋጋች በኋላ ከሲቪላይ ጋር እያወሩ ነው። ሁለቱ እያወሩ ባለበት በመሃልም አንድ መልእክት ለሲቪላይ ይገባላታል። ስልኳንም ከፍታ ሲቪላይ ትመለከታለች። እየተደናገጠች እቻን እኮ ነው፣ እቻን ጻፈልኝ፣ ቴክስት ጽፎልኛል፣ ይኸውልሽ ብላ ስትናገር ሜሊክ ግራ ትጋባለች። ስለዚህ በቃ በርሊን ደርሷል ማለት ነው አደለ? እቻን ሄዷል ማለት ነው አደለ? እያለች ሲቪላይን ትጠይቃለች። እዛ ከገባ በኋላ ስልኩን ከፍቶ ነው ሜሴጅ የላከልሽ ማለት ነው አደለ? እንደዛ አይደለም፣ የድምጽ መልእክትን የላከልኝ እያለችም የላከውን የድምጽ መልእክት ትከፍተዋለች። ቻንም ይናገራል። ሲቪላይ ሰላም ነሽ ወይ የሚያስፈልግሽን ነገር እያንዳንዱን ነገር ፈርም ይበታለሁ። ስለ ጋብቻው ያለውን ነገር ጠበቃዬ ይደውልልሻል። ማለቅ ያለበትን ነገር ሁሉ ይጠናቀቅልሻል። ከዚህ በተጨማሪ የሆነ ነገር ልነግርሽ እፈልጋለሁ። በእርግጥ በተደጋጋሚ ይቅርታ ጠይቅሻሉ፣ ነገር ግን የተፈጠረውን ነገር መቼም ቢሆን ማንረሳው ነው። የቻንን ድምፅ እየሰማች ሜሊክ በጣም ደስ ይላታል። ነገር ግን በድጋሚ ሲቪላይ፣ ማድረግ የምችለው ነገር አንድ ነገር ብቻ ነው፣ ይቅርታ መጠየቅ ብቻ ነው። ከዚህ ውጭ ማድረግልሽ ነገር የለም። ለሰራው ስህተት ይቅርታ ጠይቅሻሉ። አው ይቅርታ አድርጊልኝ። ተስፋ አረጋለሁ ደስተኛ ሆነሽ ከዚህ በኋላ እንደምትኖሪ እነዛን መጥፎ ጊዜያቶች ረስተሽ ደስተኛ እንደምትሆኝ ተስፋ አረጋለሁ። ሲቪላይ ራስሽን ጠብቂ። ይህንን ድምፅ እየሰማች ሜሊክ በጉንጯ ላይ እንባዋ መፍሰስ ይጀምራል። ደህና ሁኚ ሲቪላይ። በመጨረሻም ሲቪላይ ትናገራለች። ሜሊክ፣ እንዲት ደስ ይላል መሰለሽ ሲቪላይ። በመጨረሻም አንድ መልእክት ላከልሽ። በርሊን እንደደረሰ ሲቪላይ ለአንቺ መልእክት ላከልሽ። በዚህም ደስ ብሎኛል ሲቪላይ። አዎ ላንቺ ትልቅ ነገር ነው ይሄ የፍቺ ነገር መጠናቀቁ በጣም ጥሩ ነገር ነው ሲቪላይ። እንግዲህ እንዳለው ነው ሁሉን ነገር አጠናቅቀዋለሁ ብሎኛል። ከዚህ በተጨማሪ ደግሞ የጠበቃውን ምስል ክልኮልኛል። ስለዚህ ይህን ነገር ቶሎ እንዲጠናቀቅልኝ ወደ ቻን ጠበቃ ጋር መሄድ ይኖርብኛል። እዛ ሂጅ። መፈረም አለብኝ። አሁኑ መሄድ አለብኝ። አብሬሽ ልምጣ እንዴ? ሲቪላይ ምንም ችግር የለውም ሜሊክ። በጣም አመሰግናለሁ። በመጨረሻም ሲቪላይ ና ሜሊክም እጅ ለእጅ እንደተያያዙ ትናገራለች። ይኸውልሽ ሲቪላይ ሁሉም ነገር በቃ ሊስተካከል ነው። የአንቺና የወንድም ህይወት ሊስተካከል ነው። በመጨረሻም ሁለታችሁም ደስተኛ ትሆናላችሁ። ትንሽ ብቻ ነው የቀረው። ይህን የወረቀት ፊርማ ብቻ ጨርሰሽ ኒ ከዛ በኋላ ሰላም ይወርዳል። በመጨረሻም ሲቪላይ እየሮጠች መሄድ ትጀምራለች። በሌላ በኩል ሚስጥራዊ ቦታ ታክሲንና እንዲሁም ደግሞ ህክመት ተከታትረው ይገናኛሉ። ታክሲን እንኳን ደህና መጣ እንኳን ደህና መጣሽ ህክመት። በእውነት ቀጥሬ ስለመጣ በሰዓቱ በጣም አመሰግናለሁ። ታውቂያለሽ ፍላጎት እጅግ አደገኛ ሊሆን ይችላል፣ ነገር ግን ደግሞ አንዳንድ ጊዜ መልካም ነው። በእኔ በኩል ምንም ችግር የለብኝም። ታክሲን ለምንም መጣ ለምንም ችግር የለውም። ዋናው ነገር መገኘት ነው፣ ከኔ ፊት ለፊት መገኘት ነው ዋናው ነገር። እታውቃለህ በጣም ነው ደስ ያለኝ። እኔ እናንተ እህትና ወንድምነን። በመጨረሻም የኔን ወንድምነት አመንሽ ማለት ነው። ለማንኛውም ባታምኝም የኔና ያንቺ ደም አንድ ነው። እንግዲህ ካስፈለገ ይኸው እጄን እዘረጋለሁ ደሜን ወስደሽ ወንድም መሆኔን ማረጋገጥ ትችያለሽ እያለ ሲናገር ሂክመት ፈገግ ትላለች። በዚህ ጉዳይ በደንብ ያንቺ እየታወቅሽ ነሽ ብዬ ነው። በእውነት በጣም ቀልደኛ ነህ። ልክ እንደኔ ቀልደኛ ነህ። ይገርምሃል፣ ወንድምህ ሳሚት ግን በፍጹም እንደኔና እንዳንተ አይደለም። በጣም አሰልቺ ሰው ታክሲ ታክሲን፣ ይኸውልህ ስለ እኔ ምን እንደምታስብ አላውቅም፣ ነገር ግን አንተ እጅግ የተማርክና ብልጥ ሰው ነህ። ከዚህ በተጨማሪ ደግሞ ጀግና ነህ። ውሸት ደግሞ እንደማትወድና ና እንደማትዋሻ አውቃለሁ። ምናልባት የሆነ ነገር ብትደብቅ እንኳን የምትናገረው ነገር ግን እውነት ነው። ይኸውልሽ ሂክመት፣ ዙሪያ ጥምጥሙን መሄድን ተይና በቀጥታ የመጣውበትን ነገር አስረጅኝ። ለምንድን ነው የቀጠርሽ? እያለ ሲጠይቃት አይኖቿ ፍጥጥ እያሉ ሂክመት ግራ ትጋባለች። በሌላ በኩል ሲቪላይ ላይ ወደ ጫን ጠበቃ ጋር እንደደረሰች የተዘጋጁትን ዶክመንቶች እየሰጣት እዚህ ጋር ነው የምትፈርሚው እያላት፣ ሲቪ ላይም በችኮላ እና በፍጥነት በጣም ደስ እያላት እየፈረመች ነው። ይሄኛው ኮፒ አንቺ ጋር የሚቀር ነው፣ ይሄኛው ደግሞ እኛ ጋር እንግዲህ ተጠናቀቀ አይደለ? የሚቀረኝ ነገር አለ? እንዲህ ጠበቃ፣ ለጊዜው እንግዲህ የሚያስፈልገው ነገር ይሄ ነው። እንግዲህ የመጨረሻው ጉዳይ ከመፈጸሙ በፊት የሚያስፈልጉ ነገሮች ካሉ እንነግርሻለን፣ አትጨነቂ። እንግዲህ ይሄ ፍቺ ለመልካም እንደሆነ ተስፋ አረጋለሁ። አመሰግናለሁ ጠበቃ። በመጨረሻም ዶክመንቱን እጇ ላይ ካስገባች በኋላ ሲቪላይ በጣም ደስ እያላት፣ ጠበቃውም አብሯት ወደ ውጭ ይወጣል። በይ በኩል ነው የምትሄጂው? እኔ በዚህ ነው የምሄደው በአቫንስ። በጣም ጥሩ፣ እኔም የምሄደው በዛ ነው። ከፈለግሽ ልሸኝሽ እችላለሁኝ። ምንም ችግር የለውም። ይኸውልህ እኔ መኪና ይዤ ነው የመጣሁት። አመሰግ አመሰግናለሁ ግን፣ ለተበብሩ እንደዛ ከሆነ መልካም፣ ሰላም ሁን። እንግዲህ ደህና ሁን። አመሰግናለሁ ለሁሉም ነገር። ምንም ችግር የለም። ኖህና ሜሊክን ደግሞ ሰላም በይልኝ። ኖህና ሜሊክን ታውቃችኋለ እንዴ? አሁ በደንብ አውቃችኋለሁ። እኔ የኖህ ጠበቃ ነበርኩ ከዚህ ቀደም አንዳንድ ችግር ሲያጋጥመው ጠበቃው ነበርኩ ይገርምሻል እቻን ነበር ያስተዋወቅን ገባኝ ገባኝ አክሱ ውስጥ በተፈጠረው ችግር ነው አደል እያልከኛለሁ እንደዛ ነው ያው የተፈጠረውን ነገር ታውቂዋለሽ ብዬ ተስፋ ረጋለሁ ነገሩን ግን ባጭሩ ፈተነዋል ስለዚህ ባለቤቴ እንሆን አትርፈልኛል ማለት ነው ከዛ ደግሞ አሁን የኔንም ጉዳይ እያስተካከል ግን ያለው ነገር ግን በመጥፎ እንዳትረዳኝ እቻን መጥፎ ሰው ሆኖ እያልኩ አደለም ያው ታውቀዋለ የኔና የሱ ጋብቻ ትክክለኛ ጋብቻ አልነበርም ገብቶኛል ገብቶኛል አታስቢ እኔ ቻንም አድርጌ ነው የማውቀው። በጣም ጎበዝ ሰው ነው፣ ጥሩ ሰው ነው። ለማንኛውም ምናልባት ከቻን ጋር የምታውራው ከሆነ አንድ ነገር ላስቸግርህ። ይቅርታ አድርጋላለች ብለህ ንገርልኝ። ሲቪላይ ይቅር ብላለች ብለህ ንገርልኝ። ለብዙ ጊዜ ነግሬው ነበር፣ ነገር ግን ሊያምነኝ አልቻለም። ምናልባት ይህን መልእክት ላክልኝ አንተ። አዎ። ሲቪላይ ያለውን ነገር በሙሉ ተረድታለች፣ ጭንቀትህን ተረድታለች። ስለዚህ ይቅርታ አድርጋላለች ብለህ ንገርልኝ። ምንም አታስቢ፣ እነግረዋለሁ። እኔ አመሰግናለሁ። እንገናኛለን። እንግዲህ ደህናውነሽ በሌላ በኩል ታክሲን እየተናገረ ነው። መልካም ስለዚህ ንገሪኝ፣ እንግዲህ ለምንድን ነው የጠራሽኝ? እኔና አንቺ እዚህ ቦታ ላይ የተቀመጥነው ለምንድን ነው? ህክመት እንድናወራ ፈልጌ ነው። እርስ በርሳችን እንድንተዋወቅ እፈልጋለሁ፣ ልክ እንደ እህትና እንደ ወንድም። ይህ ነገር አይቻልም እንዴ? ታክሲን፣ እማይሆን ነገር ነው እየተናገርሽ ያለ አይቻልም። ታውቃለህ፣ እኔን ልክ መጥፎ ሰው አድርገ ነው አደ ለምትመለከተኝ፣ እንደዚህ በማሰብ በጣም እጎዳለሁ፣ በእውነት በጣም ይጎዳኛል። አንቺ መጥፎ ነሽ ብዬ ባስብ ምኑ ላይ ነው ታዲያ ስህተት የሚሆነው ንገሪኝ። ተሳስተሃል። በእውነት እላለሁ ተሳስተሃል። ከእኔ ቦታ ሆነ በፍጹም የምታውቀው ታሪክ የለም። ራስህን እኔ ቦታ ላይ በፍጹም አላስቀመጥክም። ለዛኔ የፈረድክብኝ አውቃለሁ። አንተና እናትህ በሰፈሩ ሰው በእኛ ቤተሰብም ምን ያክል እንደተንጓጠጣችሁና ምን ያክል እንደተገፋችሁ ይገባኛል። በዚህ ላይ እጅ አለበት፣ የኔም ተጽዕኖ አለበት። እኔም ገፍቻችኋለሁ። ነገር ግን የዛን ጊዜ አትፍረድብኝ። እኔ በጣም ትንሽ ልጅ ነበርኩ። እኔ የሙዛፋር ሳንሳላን ትንሽ ልጅ ነበርኩ። የዛን ጊዜ ሰዎችን ማብሸቅና ማንጓጠጥ ለእኔ ደስታ ይሰጠኝ ነበረ። ሰው ማዋረድ ደስ ይለኝ ነበር። ይገርማል። ለእኔ እንደዛ ማድረግ ሰዎችን ማናደድ ጥሩ ነገር ሆኖ ነበር የሚታየኝ። ታውቃለህ፣ አባቴ በጣም ራስ ወዳን ነበረ። ይህን ሁሉ አውቃለሁ። ዓለምን በሙሉ የራሱ ማድረግ ይፈልግ ነበረ። የሚያስበው ስለ ራሱና ስለ ራሱ ብቻ ነበር። ይገርማል። ባሪያ ሆነን እንድንኖር ነበር የሚፈልገው አባቴ። ልክ እንደ ወንድሜ እንደ ሳሜት እንድንሆን ይፈልጋል። አገልጋዮች፣ ለእሱ ብቻ የምናገለግል ልጆች። እባክሽን ነ ህክመት የመጣሽበትን ነገር ብቻ በቀጥታ ተናገሪ። ታክሲን ባክ በመናገር ሰዓት ጣልቃ አትግባ፣ አታቋርጠኝ። እና እንደ ነገርኩ ሆኔ ወጣት ልጅ ነበርኩ። ገንዘብ ነበር ሁሉ ነገር ነበርኝ። ይገርማል። ነገር ግን ፍቅር ማጣት ማለት ምን ያክል ከባድ እንደሆን ታውቃል። የአባት ፍቅር ያስፈልገኝ ነበር። እና በመጨረሻ ሀሰን ከፊት ለፊት መጣ። በጣም እወድሻለሁ አለኝ። በጣም እወድሻለሁ እያለኝ ነግረኝ ነበር የዛን ጊዜ ታውቃለ ጉድለቴን የሞላለ ይመስሎኝ ነበረ። ፍቅር የሚሰጠኝ ሰው ማንም ሰው የለም ነበር። አባቴም ዞር ብሎ አይቶኝ አያውቅም ነበር። እያለችም በሆን ተጠርጋለች። በመጨረሻም ወደ ሀሰን ተጠጋሁ። ሀሰን ጋር ሄድኩ። ከዛ በኋላ ሁሉን ነገር ታውቃለህ። ታክሲን ያሁሉ ሁሉ ማንጓጠጥ፣ ያሁሉ ስድብ፣ ያሁሉ ሰውን ማዋረድ። ሳሚት ምን እንዳደረገ ታውቃለህ ወንድሜ። ነገሮችን ማረጋጋት ሲገባው ነገሮች ላይ ግን ጋዝ ነበር ያርከፈከፈው። ሁሉም ሰው በእኔ ላይ እንዲነሳ አደረገ። ሁሉም ሰው ይገርመሃል። አዎ፣ ከዛ ቤት እንድባረር ሳሚት የሚችለውን ሁሉ ነገር አደረገብኝ። ያለውን ሀብት ንብረት በሙሉ ጥቅልል አድርጎ በስሙ አዘዋወረ። መርፌ እንኳን አልቀርም። ታካል፣ አሁን ሳሚት ሁሉን ነገር ወሰደ። ለእኔ ምንም ነገር አልተሰጠኝም። በመጨረሻ ግን ይገርመሃል፣ ወደዛ ቤተ መንግስት ወደሆነ ቤቱ እንድመጣ ነገረኝ። እዛ ቤት ውስጥ እንድኖር በጣም ይፈልጋል እሱ፣ የእሱ ጥገኛ ሆኜ እንድኖር እየተዋረድኩ እንድኖር በጣም ይፈልጋል። እና እውነቱን ለመናገር ልነግርህ የምፈልገው ነገር ወንድሜ ታክሲን፣ የአባታችን የሙዛፈር ዛንሳላን ትክክለኛ ልጅ ማለት ሳሜት ነው። የውል ኮፒ ማለት ትችላለህ። ሳሜት በጣም ጨካኝ ሰው ነው፣ ልክ እንደ አባታችን። አባታችን ቁርጥ እሱ እሱም ብቻ ነው የሚመስለው። ይገርመሃል፣ ልጅ ወልዷል። እባክሽን፣ ከእኔ የምፈልገው ቆይ ምንድን ነው? ለም በቅጥታ አትናገሪም? እኔ የምፈልገው ታክሲን፣ እኔና አንተ አንድ ሆነ እንድንሰራ ነው አንተም ብትሆን እኔም ብሆን ከልጅነታችን ጀምሮ ስንጨቆን ስንንጓጠጥና ስንዋርድ ስንዋረድ ያደግን ሰዎች ነን። ተመሳሳይ ታሪክ አለን። ያንተ የወንድሜ ድጋፍ ያስፈልገኛል። እኔ አዎ የዛ የተረገመ ዛንሳላም ቤተሰብን ማጥፋት ይኖርብናል። እድሜ ልካችንን ስንሰቃይ እየኖርንበትን ቤተሰብ ማጥፋት አለብን። እኔናንተ አንድ ላይ ሆነን ይሁልሽ ህክምት አንድ ነገር ልጠይቅሽ እፈልጋለሁ። ጠይቀኝ። ምንድን ነው እሱ፣ ሳሚትን ለማጥፋት የአንቺ እርዳታ ያስፈልገኛል። እኔናንቺ ለምንድን ለምንድነው አብረን በሌላ በኩል ለመመለስ ሲቪላይ መኪናዋን እያሽከረከረች ደስ ብሏት እየሄደች ባለበት በድንገት መኪናው ይበላሽባታል እየተናደደች ሲቪላይ መንገድ ላይ ብቻዋን ቅርታ ትናገራለች ሁል ጊዜም በቃ ጥሩ ዜና ሲኖር መጥፎ ነገር አይጠፋም ወይ ፈጣሪ ሆይ በፍጹም እንደዚህ መሆን አልነበረበት ጭራሽ በተራራ ተከብቤን ይቆምኩት ብላ ተናግራ ስልኳንም ፈልጋ ለመደወል ስሞክር የስልኳ ባትር የሚዘጋባታል አይሆንም አይሆንም እያለችም ከመኪናዋ ትወርዳለች ምንድነው የማረገው አሁን ምንድነው ማረገው እዚህ በረሃ ላይ ብቻ ይንቀርች እያለችም ስትመለከት የመኪናዋ ነዳጅ እየፈሰሰ ነበረ። አይሆንም አይሆንም፣ የወንድሜ ታክሲን መኪና አበላሹት እያለችም በመጨረሻ አስፋልት ዳር ቆማ ትጨነቃለች። በሌላ በኩል ኖህ አስፈላጊ አስቤዛዎችን ገዝቶ በመጨረሻም ወደ ቤት ተመልሷል። በሌላ በኩል ሜሊክ መጽሐፍ እያነበበች ነበር። ወንድሟ ኖህም ይደርሳል። የእኔ ውድ ምንድነው እሱ የምታነቢው? መጽሐፍ ነው። እንኳን ደና መጣ ወንድሜ። እንኳን ደና ቆይሽኝ ሜሊክም የምትወደውን ቻኮሌት ገዝቶላት መጥቶ ለሜሊክም ከሰጣ በኋላ ደስ እያላት ትናገራለች። ስለዚህ ቅርታ ልጠይቅ ነው ማለት ነው፣ በቻኮሌት ደልልህ። እንደዛ ነበረ ሐሳቤ እንደዚህ አይደል። እንዲያንችስ ብትኝ ቅርታ የምጠይቂው ታውቃለህ ህፃን ሆነን ትንሽ ክፍል ውስጥ ሆነን እኔ ስታናድድና ስታበሽቅ ነበረ በልጅነታችን። እኔ ምልሽ አዲስ ዜና ምን አለ ሆድሽ ውስጥ እርግጫውን እየቻልሽ፣ ምን እያልክን ያለው ወንድሜ ገና እኮ መንቀሳቀስ አልጀመረም። በአራትና በአምስት ወር እኮ ነው የሚጀምረው። አሁንማ እንቅስቃሴ የለም እኮ። መልካም፣ እንደዛ ከሆነሽ ታውቂያለሽ። በጣም በጉጉት እየጠበኩት ያለሁት ነገር ሴት ነው ወይ ደግሞ ወንድ ነው የምትወልጁ የሚለው ነው። እኔ ደግሞ ልንገርህ፣ ጤነኛ ብቻ ልጅ ይስጠኝ ፈጣሪ። ከዚህ ውጭ ምን የምፈልገው ነገር የለም። አሜን አሜን። እሱ ስልክ ነሽ። ግን እውነቱን ለመናገር ወንድሜ ሴት ልጅ ብትሆን ደስ ይለኛል። እኔም በሆን ልክ እንዳንችው ነው። አንተም ሴት ነው የምፈልገው? እንደዛ ነው የምፈልገው። ለምንድን ነው ሴት እንድትሆን የምፈልገው ንገረኝ እስኪ። ለምንድን ነው ሴት የምፈልገው እያለች በድንገትም ትቀየማለች። ፈርተህ ነው አይደለ? አደለ ወንድ ከሆነ ልክ እንደ ቻን አይነት ይሆናል ብለህ ፈርተህ ነው አይደለ? ሜሊክ በድጋሚ ነው ተርክልን ልንጀምር ነው ማለት ነው? ሁለታችንም እያስመሰልን እስካሁን ቆየን አደለ? ለማንኛውም ግማሽ አካሌ ደግሞ ወዴት ሄደች ባክሽ? አልደወለችልህም እንዴ አልነገረችህም? ምንም የነገረች ነገር ምንድን ነው እሱ? ሜሊክ የኔ የሄደችው? ቆይ ሲቪ ላይ እንደዛ ከሆነ እኔ ልንገረ በቃ ለማንኛውም ወንድሜ እንኳን ደስ አለ። ሲቪ ላይ ወደ ጠበቃው ጋር ነው የሄደችው። ምንድን ነው እሱ? እንኳን ደስ አለ ማለት አልገባኝም ጃን። የፍችውን ነገር እያንዳንዱ ነገር ጭርስርስ አድርጎ ጠብቋታል ለጠበቃው ሰጥቶት ሄዷል ፈርሞ። እሷም እዛ ጋር ሄዳ ፈርማ ተሎ ለመመለስ ነበረ እየሮጠች ሄደች። ለምን መጀመሪያ ለኛ አላሳወቃችሁኝም ታዲያ? ነገርኩኮ ይሄው አወቅ አይደለም እንዴ ምን እኔ ስለ እሷ አይደለም እያወራለሁ። ይኸውልሽ ሲቪ ላይ፣ ለምንድን ነው ለእኔ ያሳወቀችኝ ይህንን ጉዳይ? እኔ ምን አውቃለሁ ወንድሜ፣ ምንድን ነው የምትቆጣው? ምናልባት ሰርፕራይዝ ላድርገው ብላ ሊሆን ይችላል እኮ። ማታ ላይ ለመናገር አስባ ሊሆን ይችላል ዝም ያለች። የምን ሰርፕራይዝ ነው የምታወሪው? ይህ የምን ሰርፕራይዝ ነው እንዴ? የተጠበቃው ጋር ብቻዋን ትሄዳለች። ኧረ ተረጋጋ እባክህ ወንድሜ። ሲቪ ላይ ኮወፃለች አይደለችም። ትልቅ ሴት ነች፣ ብቿን ብት የምን ችግር አለው? ይኸውልሽ። ሜሌክ እያለ ግራ እየተጋባ በፍጥነት መደወል ይጀምራል። በቃ ደውልላት እንዴ። የደወሉለትን ደንበኛ አሁን ማግኘት አይችሉም፣ አባኮትን ቆይተው ይደውሉ። ስልኳ ዝግ ነው። ለምደው ስልኳ ዝግ የሆነው ነገር ድምን አውቃለው እኔ ባትሪ ዘግቶባን ነው የሚሆነው። ስልክ እኮ ነው፣ ምን ሆናል? ያንተም ስልክ ቢሆን እኮ እንደዚህ ያጋጥማል አይደለም እንዴ? እውነቱን ልንገርሽ በእርግጠኝነት የሆነ ነገር ሆናለች። ሲቪ ላይ እየነገርኩሽ ነው፣ በቃ የሆነ ነገር ሆናለች። ሲቪ ላይ ታውቂያለሽ፣ እኔ ሁልጊዜም ቢሆን በጣም እፈራ ነበር። ለዛ ነበረ አብሬያትም ሄደው ወደዛ ወደ ቀኝ ወደ ግራ ምለው። ለዛ ነበረ አንድ ቀን ትታፈናለች ብዬ ወይም ደግሞ የተለየ ጭቆና ይደርስባታል ብዬ ሁልጊዜ አስብ ነበረ። ልክ ከዚህ ቀደም እንደሆነችው። አረኖ ለፈጣሪ ብለህ ተረጋጋ። ስልኳ እኮ ነው የዘጋው ምን ሆኗል? ለማንኛውም ንገሪኝ፣ ምን ያክል ሰዓት ይሆናታል ከቤት ከወጣች? ሶስት ወይም ደግሞ አራት ሰዓት። አየሽ፣ ተመልከቺ፣ ሶስት ሰዓት አራት ሰዓት አልፏት ምንም አልሆነችም። ባትሪ ዘግቶባት ነው። ጥኛለሽ አይደለ? እየቀለልሽ መሆን አለበት ሜሊክ። ለማንኛውም በቃ እኔ መሄድ ይኖርብኛል፣ ልብኛል ሄጄ ልፈልጋት። ከተረጋጋ ወንድሜ፣ ይሉህ ለምንድ ነው የምትሄደው? ጠበቃው ጋር መሄድ ይኖርብኛል። ወዴት እንደሄደች ይነግረኛል። ከዛ ሄጄ አፈላልጋታለሁ። እያንዳንዱ መንገድ ሁሉ እፈልጋለሁ። እንግዲህ እሺ፣ ተረጋጋ ወንድሜ፣ ለሁለት ሰዓት ያክል ብቻ እንጠብቃት። ከዛ ካልመጣች አብረን እንፈልጋታለን። ቃል እገባላለሁ፣ አብረን እንፈልጋታለን። እባክህ ተረጋጋ። በሌላ በኩል አሁንም ቢሆን ግራ ገብቷት ከመንገድ ዳር መኪናዋን እንዳቆመች በግንባሯ አድፍት ብላ ሲቪላይ ተጨንቃለች፣ ተጨንቃለች። በድንገትም አንድ መኪና ይመጣል። መኪናውን ይዞ የመጣ የነበረውም ከዚህ ቀደም ያናገረችው ጠበቃ ነበር። ግራ በተጋባችበት ከመኪናው ወርዶ የመኪናውን መስታወት መታ መታ ያደርገዋል። ዞር እያለችም ሲቪላይ ትመለከታለች። በእርግጠኝነት ፈጣሪን የላከ አንተን ሰው። አዎ፣ ፈጣሪ ነው ለእኔ ብሎን የላከ ፈጣሪ። ምንድነው እሱ? ምን ሆነሽ አልኳይ? ምን ተፈጠረ? ተመልከት፣ ተመልከት መኪናዋ ተበላሸች እያለች የሚሆነውን ነገር ታስረዳዋለች ይገርማል ይገርማል እየፈሰሰ ነው ደውልሻል ሞክሬ ነበረ ነገር ግን ባትሪ የዘጋብኝ አንዳንድ መኪናዎች እያለፉ ነበረ ነገር ግን መኪና ማስቆም አልፈለግኩም ነበረ ጥሩን ያደረግሹ በዚህ ሰዓት የሚታመን ሰው የለም አሁን ምንድነው ማድረግ ያለብን እደውልልሻለሁ እኔ መካኒክም አቀው ሰው አለ እሱ ጋር ደውላለሁ መኪናሽን ይጠግናታል በጣም ደስ ይለኛል በእውነት አሁኑ እደውልለታለሁ እያለ መደወል ይጀምራል ሌሎ አቶ ሷት የጓደኛዬ መኪና ተብላሽታ ነበር። መንገድ ዳር ነው ያለችው። እባክህ ልትረዳን ትችላለ በእውነት እያለ ገራ ይጋባል። ሲቪ ላይም ተጨንቃ ትናገራለች። ምን እያለ ነው? መምጣት አይችልም? ቆይ አንድ ጊዜ እሺ፣ እሺ፣ ቆይ አንድ ጊዜ ጠብቀኝ ይኸውልሽ ሲቪላይ እሱ እዚህ አይደለም ያለው። ነገር ግን ጓደኛዬን ደውዬ እንዲመጣላችሁ ማድረግ እችላለሁ ነው የሚለው። ከሁለት ሰዓት በኋላ ይደርሳል። እንግዲህ እዚህ ቦታ ላይ ይኸውልሽ፣ ለምን እኔ ይዤሽ አልሄድም? እኔ መሸኘት እችላለሁ አንቺን። እዚህ ቦታ ላይ ብቻሽን ከምትሆኝ ቁልፉን ለእኔ ትሰጪኝና ከዛ በኋላ የጥገና ሰራተኛው ከኔ ጋር መጥቶ ቁልፉን ወስዶ ይጠቅንልሻል። አንቺ እዚህ መቆም አይጠበቅብሽም። አይ እንደዛ እንኳን አይሆንም፣ አመሰግናለሁ። ማድረግ የምችለውን ነገር አደርጋለሁ። እዚህ ሆኜ ምን ማድረግ እንደምችል አላውቅም። ነገር ግን ይኸውልሽ ሲቪላይ፣ አንቺን መቼም እዚህ በረሃ ላይ ትችሽ መሄድ የለብኝም አይደለም። ቆይ ደውልለት። ሄሎ ሰዋተ ቦታውን እነግርሃለሁ። አዎ እልክልሃለሁ። እዚህ ቦታ ላይ መጥተው ይሰዳት። በጣም ጥሩ። በቃ እንገናኛለን። እሺ አመሰግናለሁ። በቃ ከሁለት ሰዓት በኋላ መኪናሽን ወደ ጋራዥ ወስዱታል። አመሰግናለሁ ከውስጥ ውስጥ ማውጣት ያለብኝን ነገር አንዳንድ ነገር ላውጣ በቃ ይኸውልሽ የስልክ ቁጥሩን እሰጥሻለሁ የጋራዥ ባለሙያውን ምናልባት መደውል ከቻች ትደውይለታለሽ በኋላ አመሰግናለሁ እሺ አመሰግናለሁ ይኸው የመኪናው ቁልፍ ለአንተ ልስጥ በጣም ጥሩ በመጨረሻም ሲቪላይ ተስፋ እየቆረጠች ወደ ጠበቃው መኪና ውስጥ ትገባለች አብረው መጓዝ ይጀምራሉ ሰዓታት አልፈው በመጨረሻ መሽቷል እቤት ውስጥ ኢንሴና እንዲሁም ደግሞ ሜሊክ ኖህም ግራ ተጋብተዋል ኖህ ስልክ ይደውላል እየደወለ እያጠያየቀ ነው። እሷን ግን አይቻለሁ የሚል ሲቪላይን አይቻለሁ የሚል ሰው የለም። ሜሊክ በጣም ተረብሻለች። ሜሊክ እንግዲህ ምንም ነገር ማድረግ አልቻልኩም። አየሽ ያልደወልኩበት ቦታ የለም ነገር ግን አየዋት የሚል ሰው የለም። ይህን ያለችው አሁን ይባላል የትን ያለችው ይባላል ሜሊክ እያለ ኖህ ብቻውን ይጮዋል። መሸኮ ተመልከች፣ ለፈጣሪ ብለሽ ሜሊክ የኔ ያለችው ሲቪላይ ደወለችልሽ ወይስ ደግሞ አልደወለችልሽ? መስቲ ባክሽ ስልክሽን ተመልከች። ሜሊክ ኖህ አልደወለችልኝም፣ ስልኳ እኮ ዝግ ነው። ባትሪዋ ዝግቶባ ነው የሚሆነው። ስለዚህ ተረጋጋ ባክ እያሉ ኖህን ለማረጋጋት ኤንሴና ሜሊክ ይሞክራሉ። ተረጋጋ። ምትኝ ምንድን ነው? ቆይ ሜሊክ፣ ምን እያልሽ ነው ያለሽው? አንቺን እና እሷን መጠበቅ አቅቶኝም አይደል እንዴ? ከዚህ ቀደም አንቺ ታግተሽ የነበርሽው እረስተሽዋል ወይ? ምናልባት እነዚህ ሰዎች በድጋሚ ሲቪላይ አግተዋትስ ቢሆን? ምን እያልሽ ነው ያለሽው? ባትሪ ዘግቶባት ነው ማለት ምን ማለት ነው? እንዴት እስካሁን አትመጣም? ተመልከቺ ሰዓት። ይውልቻን እኮ ከዚህ ሀገር ሄደዋል። ምንም አይነት ነገር የለም የሚፈጠር። ከቤተሰቡ ጋር ያለውን ግንኙነትም ቢሆን እያንዳንዱ ነገር በጣት ሶ ጥሎት ሄዷል። ይሄዳ፣ ለምን አይሄድም ብለሽ ነው? ለምን ጥንቅር ብሎ አይጠፋም? በሆነ ላብድ ነው። በቃ መሄድ ይኖርብኛል። መሄድ አለብኝ እህቴ። ኤንሲ የባክሽ አስቁሚው፣ የማይሆን ነገር ሊያደርግ ነው የሰውዬ። አይ ምንም ነገር አያደርግም። ምንም ነገር አያደርግም። ይኸውልሽ ወንድምሽ አሁን ተምሯል፣ ሁሉን ነገር ያውቃል። ኧረ ለፈጣሪ ብለሽ ኤንሲ አስቁሚው። ጭንቅላት ጭንቅላቱ እንኳን ይሰራ አሁንም ቢሆን የወንድሜ። እየሮጠች ሜሊክ ትከተለዋለች። ኑ መልቶኝ ነው ደግሞ ምትከተኝ። ከአንተ ጋር አብሬ መሄድ አለብኝ። ቀዝቅዟል እያልኩሽ ነው። ከዚህ በተጨማሪ ሰዓቱ መሽቷል። ወደ ውስጥ ግቢና ተቀመጫ እንጂ። ምን ችግር አለው ታዲያ ቢቀሰቅስ? አብሬ ሄዳለሁ። ይኸውልሽ ሜሊክ፣ ምን ፈለክ? ይኸውልሽ፣ አታበሳጭኝ፣ አታናጭኝ። አብሬ ሄዳለሁ አልኩ ከዚህ ቀደም ተናግሬ ነበር፣ አደለ ካልመጣች አብሬ እሄዳለሁ ብያለሁ። እየተባባሉ እየተጨቃጨቁ ባለበት ከጠበቃው ጋር ሆና በመጨረሻም ሲቪላይ እቤት ትደርሳለች። የዚህን ጊዜ ኖህ መረጋጋት እየተሳነው ግራ ይጋባል። ተመልከት ሲቪላይ መጣች አየህ ጠበቃውን በመጨረሻ ከመኪና እየወረደ ይውልሽ፣ ሲቪላይ ምንም ነገር እንዳታስቢ፣ መሆን የሚገባውን ነገር እያንዳንዱን ነገርን ያስተካክልልሻለሁ አሉ። በጣም ነው ማመሰግነው በእውነት ያለ አንተ ምን ማድረግ እንደምችል አላውቅም ነበረ፣ እያለች ስትናገር በእጁም እጇ እንዳበስ እያደረገ ይናገራል። ምንም ነገር አትጨነቂ። ይህን ነገር ኖህ ከርቀት ሆኖ ይመለከታል። በመጨረሻም ሲቪላይ ትናገራለች፣ ኖህ፣ በእውነት ላገኝ አልቻልኩም ነበረ። ምን እንደተፈጠረ ደግሞ እንዳትጠይቀኝ፣ የማይታሰብ ነገር በእውነት። እጠይቅሻለሁ እንጂ ለምንድን ነው እሱም። አልጠይቅሽ እባክሽ፣ መጠየቅ የማየት ይቀራል ብለሽ ነው እያላይ ይናደዳል። የዚህን ጊዜ ሲቪላይ ተደነግጣለች። ፍትት እያለም ጠበቃውን ይመለከተዋል። ምን ተፈጠረ ባካችሁ? እያለ ኖህ ይጠይቃል። መኪናው ተበላሽቶ ነው፣ ነዳጅ አፈሰሰብኝ። በመጨረሻም እነዚህም ረዳኝ። አንተ የዛ የቢጫ ፀጉር ጠበቃ አደለህም እንዴ? ትክክለኛ አይደለም ጠበቃው እጁን ይዘረጋል። የሆነና ግን ኖህ ሰላም ለማለት ፈቃደኛ አይሆንም። ምን ነው መስመር ጠፋብህ እንዴ? ጠበቃው ምን ልትሰራ ነው አሁን እዚህ ድረስ የመጣው ንገረኝ። ምን ትሰራለህ እዚህ? ሜሊክም ትናገራለች ኖህ ሲቪላይም ግራ ተጋባለች። ሜሊክ እጇን እየዘረጋች እነዚህም ሰላም፣ ሰላም ነሽ ወይ? ሜሊክ የሲቪላይ መኪና ተበላሽቶ ነበር መንገድ ላይ። በመጨረሻም ደውያለው መካኒክ እንዲያስተካክልላት መኪናዋን ከሁለት ሰዓት በኋላ ደርሳለሁ ብሏሉ። ቦታው ላይ ይስተካከላል። መኪናው ቀላል በድርሽት ነው። ንገረኝ እስኪ እያለ ነው ተቆጥቶ ይጠይቃል። ደውላ ጠርታ ነው እሷን ያገዝካት። ምን አልከኝ? እምን ነው ወንድም የደነገጥክ? ከሰማይ ላይ እየወረድከው ጆሮ ሀይሰማም? የጠየቅኩን ነገር ሲቪላይ ደውላ ነው ወየጠራቸው እያልኮ ነው። ኖህ እባክህ ተረጋጋ። ዝም በሉ እናንተ፣ እያወራው እኮ ነው እየጠየኩት ነው አደለም? ምን ችግር አለው ብጠይቅ? ጣልቃት ተግቦ በኔና በሱ መሀል። ስልክሽ ለምንድን ነው ዝግ የሆነው? ንገሪኝ ሲቪላይ። ባትሪ ዘግቶብኝ ነው ይኸውልሽ ሲቪላይ አሁን ያለንበት ዓመተ ምሕረት ሁለት ሺህ አምስት ነው። ቻርጀር የለሽም? ምን ሆነ አልቆይ ኖህ ሜሊክን በመጨረሻ ትናገራለች። እነዚህም በጣም ይቅርታ ወንድሜ ኖህ ሲቪላይን ማግኘት አልቻለም ነበር፣ ለዛ ነው የተበሳጨው። ምን ሆነሽ አለ እህቴ ሜሊክ። ለምንድን ነው እሱ መታብራሪ የኔን ስሜል ለምን ታብራሪ ያለሽ ንገሪ። የተሰማኝን ነገር ለምን ትነግሪያችኋለሽ? እኔው ራሴ ራሴን መግለጽ እችላለሁ አደለም እንዴ? ስለዚህ አፍሽን ዝጌ በቃ እኔው ለራሴ ራሴ ራሴ እናገራለሁ ልክ አንቺ እንዳልሽ። ምን ሆና አልቆይ ኖህ ወንድሜ አታስታውስም እንዴ ነዚህ ምን ረስተው መቼም እንዳይሆን በደንብ አድርጌ አስታውሳለሁ። እንዴት ነው የማላስታውሰው? አስታውሰዋለሁ፣ አውቀዋለሁ። ነገር ግን ራሴን በድጋሚ ማስተዋወቅ ይኖርብኛል እያለ ፈገግ እያለ ኖህ ይናገራል። አሁን በተፈጠረው ነገር ደስተኛ አይደለሁም። ይህን ነገር ወቅ ብሎ ተናግሮ ነዚህ ምን ኖህም ጠንካራ አድርጎ ይጨብጠዋል። በእርግጠኝነት ወንድሜ አላስታወስከውም ማለት ነው። እኔ ላስተዋውቅህ። ነዚህም የእኛም ጉዳይ እኮ ይፈታለን ነው። የአክሱን ጉዳይ አስታወስከው? ምን ሆናል ወንድሜ እባክህ እንደዚህ የማይሆን ጸባይ እያሳየን ያለው ለፈጣሪ ብለህ ተረጋጋ ሲቪል ላይ ራሷን መቆጣጠር እንቧን በጉንጯ ላይ ይፈሳል በመጨረሻም ጠበቃውም ቁልፉን እያወጣ ሲቪል ላይ የመኪና ቁልፍሽ በጣም ጥሩ በጣም ጥሩ አንተው የመኪናውን ቁልፍ ለኔ ይስጠኝ እያለ ነው ይቀበላል ሲቪል ላይም ትናገራለች በጣም ይቅርታ ላደረክል ነገር ሁሉ በጣም አመሰግናለሁ ነዚህም ሁለቱም ያመሰግኑታል ሜሊክና ሲቪል ላይ ሲቪል ላይም ተናዳ እየሮጠች ወደ ቤት ትገባለች ሁሉም ግራ ይጋባሉ ውድና የተከበራችሁ ቻናላችን ተከታታዮች መንታ መንገድ ድራማ ይቀጥላል በቀጣይ ክፍል እስከ ለመገናኘት ሰናይ ጊዜ ልውላችሁ።